ወይም አፍንጫ ደፍጣጣ ወይም ትርፋ ካለ፣ እሺ፣ ሲያንቺ እሺ፣ ጓደኛሽ ጓደኛሽ አፍንጫዋ ኖርማል ነው። ኦኬ፣ ይሄ የመጽሐፍ ቅዱስ ሕግ ነው። ነገር ሽኮ ነው። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረሰባራ ወይም እጀሰባራ እነዚህ እንዳለ እዚህ ጋር የተደረደሩት ማለት ነው። ድንቅ ሜትር ከስንት ነሽ? የሞዴል አቋም ነው ያለኝ። ጓደኛ ጓደኛ ማቾች ከሆናቸው አንዷ ረጅም አንዷ አጭር ነው ከሁለት አንድ አይ ተርፋችኋል። እንደዛ ከሆነ ወ አፍንጫ እውር ከሆንሽ አንካሳ ከሆንሽ አፍንጫ ደፍጣጣ ከሆንሽ ምናምን ነውረኛ ስለሆንሽ ወደ እግዚአብሔር ጉባኤ አትቀርቢም። እንዴት ነው ይሄ አስተምሮ ትቀበያ? መጽሐፍ ቅዱስ ዘሌዋውያን ምራፍ አንድ እኔ አይደለ ሚ ዘሌዋውያን ምራፍ አንድ ቁጥር አስራ ሰባት የእግዚአብሔር ጉባኤ አትቀርቢም። ለምን እውር ብቻ ስለሆንሽ? ምንም ያደረግሽው ነገር የለም አፍንጫ ደፍጣጣ ስለሆንሽ እግረ ሰባራ ስለሆንሽ ድንክ ስለሆንሽ ብቻ ምንድነው ኖረኛ አይሆን። ነገር ግን ኖረኛ ነው። እሺ ቆይ እኔ የምለው ስለ ሃይማኖት መስበክ ከፈለክ ነው ማለት ነው። ማውራት ከፈለክ ይሁን፣ ቆይ ነው ያን አንድ አዳምጠኝ። የቲክቶክ አካውንቶች አሉ አይደል? እንደዚህ ስለ ትምህርት ምናምን ነገር እንተሚሆን ከነሱ ጋር ገብተ ማውራት ትችላለህ። ብዙ አሉ ብዙ አሉ። ከብዙዎቹ ጋር አውርቼ አለው እና መልስ አላየውም እስከ ዛሬ ማለት ነው። ከብዙ እንትኖች መምህራን ጋር አውርቼ አለው እንዲሁም ደግሞ ውይይቶችንም አድርጌ አለው። ኑ ተወያዩን ብዬ እጠርቻለሁ፣ እስከሆነ የመጣ መምህር የለም። እኛ ጋር የምትወያይ ወያይም የትኛውን መምህር እና ይሄን አስተምሮ አሁን ደግሞ ምዕመኑ ማወቅ አለበት። እንዴት ነው ይሄ አስተምሮ ይሄ አስተምሮ እንዴት ነው ትክክል? እኔ ሙስሊም ነኝ መእመኑ መማር ማወቅ አለበት ይህን አስተምሮ፣ እንዴት ነው ሰው የሚቀበለው ነው። ኦርቶዶክስ ከሆንሽ ደግሞ በጣም የባሱ ነገራቶች አሉ። ለምሳሌ ኢየሱስ ክርስቶስ አሁን እኔ ኖርማል ሰው እንኳን ለማለት እንኳን ይከብደኛል፣ ከወንድ ጋር ይሳሳማል ብለች ታምኛለች። በነገራችን ላይ እሱ ነገር ደግሞ ሲወራ የነበረው በእናንተ ነው እንጂ በእኛ ሃይማኖት አይደለም። በእኛ ኧረ በለው ቆይ ቆይ ቆይ ቆይ እንደሆንም ይኸው አሁን የማን መጽሐፍ ነው? የኦርቶዶክስ መጽሐፍ ነው። ድርሳነ መድኃኒዓለም ወገን ለመባጽ ይሆን በቤተክርስቲያን የታተመ መጽሐፍ ነው። ከወንጌል እኩል የሆነ መጽሐፍ ነው።